ኢና ሊላሂ ወኢና ኢለይሂ ራጀውን አንደ ታታቸው ለራሱ አማት ተሰምቷል ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራቸው ውድ ቤት ሰዎች እንዴት ናችሁ እንደምንቆያችሁ ከኔ ጋር ሰላም ነው አልহামዱሊላህ አላህ Subhanahu Ta'ala ነገር ያሰማን መጥፎ ነገር እንዳይሰማን ወላህ ዛሪ የሰማውት ነገር እጅግ በጣም ልብ የሚሰብር ነገር ነው የሰማሁት ይህም ደግሞ በትላንትና ለት ነው ልብ የሚሰብር የራስ ማጥፋት ከስተት የሰማሁት እና አንዲት እህታችን ህይወቷ ያለፈው እህታችን ትዕግስት ሳጣ ትባላለች እና አረብ ሀገር የበርካታ አመታት ነዋሪ ያነበረች ሲሆን እንግዲህ አካባቢዋ ቡታጀራ ልዩ ስሙ ደግሞ ኬላ አካባቢ ተወላጅ ናት። እና ብዙ አመት እንግዲህ አረብ ሀገር ላይ ሰርታለች። አረብ ሀገር እህታችን ናት እና እናም ከብዙ አመታት የውጭ ሀገር ቆይታ በኋላ ወደ ሀገሯ ስትመለስ ያፈራችውን ንብረት በሙሉ የሰራችበትን ቤት ሳይቀር ወንድሟ እና እናቷ አውድሞባት አባክኖ ሲጠብቋትም ታገኛለች። እቺ ከርታታዋ እህታችን ከዛ በኋላ እንግዲህ ንብረቷንና ገንዘቧን በተመለከተ እናቷንና ወንድሟን ስትጠይቃቸው እንደለመሽው ሸቃቅለሽ የሚል ልብ የሚሰብር ቃላትን ነበር የተናገሯት እንደዛ ነበረ ቃላቶችን የሰነዘሩባት። አላህ ብቻ ቀልብ ስጣቸው እንጂ አንዳንድ ቤተሰቦች በጣም ምን ልጆቻቸው ምንም ሀሳብ የሚባል ነገር የላቸው። እሷ ረጅም አመት የቆየችበት የለፋችበትን ብር ጥርግርግ አርገው በልቶ ቤቷን ሽጠው ንብረቷን እንዳለ አውድሞባት፣ ጭራሽ በምጠይቅባቸው ሰአት ደግሞ እንደለመሽው ሸቃቅለሽ ብይ። ምን አይነት ሰው እንደሆነ አላቅም። እና በዚህ ምክንያት በአእምሮ ህመም ተጠቃች ማለት ነው። የአእምሮ ህመም ገጠማት። እና በጣም የሚያሳዝነው ነገር እንግዲህ ትዕግስትን ለማዳን ማለት ነው በእስኬቶ ዞን በሚገኘው አቡነ አረጋውያን ጋ ጸበል ገባች ማለት ነው። አስገቧት። ከዛም ለአንድ አመት ያህል እዛ ቆይታ ጤንነቷ እየተመለሰ ባለበት ሁኔታ ላይ ደግሞ ትንሽ ከነበረችበት ሁኔታ ያው እንደዛ ሲሏት፣ ንብረቷን ሲበሏት፣ ንብረት ምንም የለሽም ብለው ሲያንቋሽሿት፣ እንደለመሹ ሸቃቅለሽ ቢ ስሏት እንግዲህ ታማመችች ልጅ ያው አእምሯ ትክክል አልነበረም እና አንድ አመት ያክል እዛው ገዳም ውስጥ ስትታከም ቆይታ ነበረ እንግዲህ ትንሽ ወደ ራሷ ወደ ቀልቧ ባለችበት ሰዓት እንግዲህ በትላንትና ውለት ደግሞ ራሷን አጥፍታለች እና ሊላሂ ወእና ኢለይሂ ራጅኡን አላ ስብን ተዓላ ራስን ከማጥፋት አላ ይጠብቀን። ራስ ማጥፋት በጣም ከባድ ነው። ግን ደግሞ የፈለገ ነገር ቢደርስብን የፈለገ ነገር ቢያደርጉን የፈለጋ ራስን እኔ ራሳችሁን በራሳችሁ አታጥፉ። በእርግጥ ስደት ሀገር የተሰደደበት የለፉበትን ንብረት እንደ ማጥፋት የሚያቃጥል ነገር የለም። ግን ሆኖም ደግሞ ራስን ማጥፋት መፍትሄ አይደለም እና ራሷን ካጠፋች በኋላ ራሷን ያጠፋችው ከቀኑ ዘጠኝ ሰዓት አካባቢ ጠፍታ ነበር፣ እና የጠፋችው ትዕግስት ምሽት አንድ ሰዓት ተኩል አካባቢ ሌሎች ጸበልተኞች ነው ከብዙ ፈለጋ በኋላ ያገኟት ማለት ነው። እንግዲህ አቅራቢያ ሰው ባለመኖሩ ምክንያት ወደ ከተማ ተደውሎ አስክሬኗ ከሌሊቱ ስድስት ሰዓት ላይ ማውጣት ተችሏል። እና ይህም በጣም የሚያሳዝን ነገር ነው። እህቶቻችን ራሳችሁን ጠብቁ። መቼም እናት ያልታመነችው ማን ትታመን? ማን ይታመናል? ወንድም ያልታመነው ማን ይታመናል? እሺ ወንድም እሺ፣ አይታመን የምንበለው ወጣትነትም ስላለ ብቻ እሱ ሳይት እሺ፣ እናት ያልታመነች ማን ይታመናል? ከሀገር ርቃችሁ በሰው ሀገር ሰርታችሁ ያስቀመጣችሁትን ገንዘብ ከእናት ካልታመነች እናት አመኔታ ከሌላት በማን ይቀመጣል? ውላይ በጣም የሚያሳዝን ነገር ነው። እና አዳዲስ የምትወጡ ካላችሁ በራሳችሁ አካውንት አካውንት ገፍታችሁ መምጣት ያለባችሁ። ሀቂቃ እናት ካልታመነች ማን ይታመናል? እናት ለልጇ ካላሰበች አሰበች ነገ ምን ምን ሆና ትመጣ ይሆን ነገ የምትገባበት ነገር ለልጅ ላስተካክላት ብላ እናት ካላስታወለች እናት የልጇን ንብረት ካልሰበሰበች ማን ይሰበስባል? ሀቂቃ ወላሂ በጣም ነው የሚያሳዝነው። አንዳንድ ቤተሰቦች ማለት ነው። በእርግጥ በጣም ጥሩ የሆናችሁ ቤተሰቦች አላችሁ። አልሐምድሊላህ ወላሂ አልሐምድሊላህ ጥሩ ቤተሰቦች ሰጥቶኛል። አምስት ሳንቲም የማያጠፉብኝ ብቻ። አንዳንድ ደግሞ አላችሁ ስለ ልጆቻቸው ምንም ጭንቅ የሌላቸው፣ ምንም ዴንታ የሌላቸው፣ ምንም ለልጆቻቸው የማያስቡ አፈርድሜ በልታ ትላክላቸው በቃ ላኪ ለገንዘብ ብሎ ሚስኮል የሚያደርጉ ሰዎች አሉ። አንቺ እሷን ለመጠየቅ በምን አለች፣ ለምን ጠፋች ብለው ሳይሆን ለምን አላከችም ብሎ ሚስኮል የሚያደርግ ቤተሰብ ሁላ አቃለሁኝና፣ ለልጆቻችሁ ቢያንስ አስቡ። እንዲህ በጣም ነው የሚያሳዝነው። ወላሂ ይቺ ልጅ አሁን በእርግጥም የራስን ማጥፋት አልደግፍም። ምክንያቱም ህይወት ይቀጥላል፣ የጠፋው ይጥፋ። እኔ ከዛ ሰው ሪቄ ቤተሰብ የሚሆን ምንም ይሆን እንደዚህ አይነት ሰው ካለብኝ ከዛ ሰው ሪቄ ኑሮዬን ኖራለው አፈር ድሜን በልቼ የተሻለ ደረጃ ለመኖር ጥረት አደርጋለው እንጂ ራሴን ለማጥፋት ፈጽሞ አላስብም፣ ፈጽሞ አልመኝም። የፈለገ ነገር ይጥፋ የጠፋው ይጥፋ። እህቶቼ ዛሬ ሌላ ቀን ነው። በእርግጥ የስደት ሀገር ነው፣ ልፍታችኋል፣ ደክማችኋል፣ ብዙ ውጣ ውረድ አለው። ብዙ ስቃይ መከራ አሳልፋችሁ ነገ አርፋለው ብላችሁ የሰራችሁት ያጠራቀማችሁት ንብረት ይሆናል እነሱ ያወደሙት፣ ግን ነገ ሌላ ቀን ነው። እኔ እነሱ ፊታቸውን እንዳልኳችሁ ዞር ብዬ አላያቸውም እንጂ ተመልሼ የሰደዳታለሁ ተመል ተመልሼ የተሻለ ኖሮ ለመኖር እሞክራለሁ እንጂ ራሴንማ በ ገዛ እጄ የራሴን ነፍስ አላጠፋትም። ሲጀመር ቤተኛውም እምነት አይቻልም፣ ራስን ማጥፋት ራስን በራስ ማጥፋት አይቻልም። ስለዚህ ራሳችሁን ለማጥፋት ለማን ብላችሁ፣ ንብረታችሁን ላወደመው ሰው ብላችሁ ነው ራሳችሁን የምታጠፉት? ራስን ማጥፋት መፍትሄ አይደለም። ወላ ራሳችሁን ልታጠፉ ፈጽሞ እንዳታስብ ራስን ማጥፋት ደግሞ ለምንም ነገር መፍትሄ አይደለም መፍትሄው በእጃችሁ ነው ከእንደዚህ አይነት ሰዎች ቅድም ብያቸዋለሁ መራቅ ነው ራሳችሁን ህይወታችሁን ማዳን አለባችሁ እንጂ ራሳችሁን ህይወታችሁን ማጥፋት የለባችሁም ምክንያቱም በሁለቱም አለም ስቃይ ምን አመጣባችሁ እዚህ ዱኒያ ላይ ለፍታችሁ ደክማችሁ ላባችሁን ጠባ አድርጋችሁ የሰበሰባችሁትን ገንዘብ አርፋለሁ ባላችሁ ሰአት ቤተሰቦቻችሁ ጠራርገው ባዶ አስገብቷችሁ ስቃይ ላይ አደረጓችሁ እንደገና ደግሞ ደግሞ አራ ላይ ሂዳችሁ ደግሞ ገዛ ነብሳችሁን በራሳችሁ እጅ አትፍታችሁ፣ ደግሞ የማይፈቀደው የማይቻለውን ነገር አድርጋችሁ፣ ደግሞ ለምንስ ዛ የጀህነብ እሳት ላይ ትሆናላችሁ። ለምን ለዛ ትሆናላችሁ? በቃ ያለፈው አልፏል፣ ለወደፊቱ ትምህርት ይሆናል። እነዛ ቤተሰቦችን እርግፍ አርጎ ጥሎ መሸሽ ነው ሀቂቃ ነው ምላችሁ። እኔ ያኔ የስደት ህይወት ቀላል አይደለም። በዛ ላይ ደግሞ እሺ ቸግሯቸው አትፍቶት ከሆነ እሰዮ ትላላችሁ። በቃ ቸግረው ለነሱ ኖርኩ ትላላችሁ። ግን ምላሻቸው ደግሞ ደስ የሚል አይደለም። ሸቃቅለሽ ኑሪ ምናምን የሚባል ራሷን እንደምጠላ ማድረግ ማንቋሸሽ፣ ጨርቆ ቋንቋ ጥላ እንድትሄድ ማድረግ ደግሞ ከቤተሰብ አይጠበቅም እና እህቶች የራሳችሁን ጠብቁ ልላችሁ ነው ዛሬ ስትወድቁ ማንም የሚያነሳችሁ የለም እና ራሳችሁ እኔእንጃ የት እኔ ት ነው የሚቀመጠው ጠይብ እናት ካልታመነች የት ይቀመጣል እኔ እንጃ ወላሂ ምን ማለት እንዳለብኝ ራሱ ግራ ገብቶኛል ለማንኛውም አላህ ስብን ወታላ ይጠብቃችሁ የለፋችሁበት የደከማችሁበት ቁጭ ብለን ምን በላ አላህ ስብን ወታላ ያደርገን ምናርፍ ያደርገን እንጂ እንደዚህ ስቃይ ውስጥ የምንገባ ሰው ሰዎች አላህ ያደርገን። እስኪ ዱዓ አድርጉ ሁላችሁ። አላህ ይጠብቃችሁ። ያው አላህ ይጠብቀን ለማለት ነው ውዶቼ። ራሳችሁን ጠብቁ ልላችሁ ፈልጌ ነው ይህን ቪዲዮ ወደ እናንተ ሸር አደረግኩት። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ በሌላ በመልካም ነገር ተመልሼ ስመጣ ያላችሁበት ሰላም ሁኑልኝ። ሰላም አሌይኩም ወራህመቱላህ ወበረካቱ።